ሁለት አንበሳ እንጂ ወረደ። እሱም ደሞ ያወረደው ማራኬታችን ናት እንጂ ማን ነው ያወረደው? አንበሳ ሌሎች ልጆችም አሉ። አንድ ነገር አለ። እኔ አይደለ ለሱ አይደለ ስር የተፈተነበትን ወረቀት እንዳንድ ወንድም አክብረ ስትደውለ ስጠይቀኝ አሳይሃለሁ። ደውዬ ስልክህን አላውቀውም፣ በምን ልጠይቅ? እኔ በቴሌግራም እጽፍልሃለሁ። ለምሳሌ በዚህ ይኸው ሞጣ። ይኸውልህ ሞጣ እልም ያለ ቅምድምድ ውሸታም መሆኑ። ሞጣ ሞጣ በፔጅ እንገርብዬ ነው።

አንዳንድ ጊዜ ግልጽ የሆነ ነው፣ እኮ ምንም እኔ እኔ የተያዝኩበት ነገር ግልጽ የሆነ ነው። ጥላቶች በአደባባይ የፎከሩበት ምንም እኮ የማጭ በስነ ፖለቲካ ሚሳል አላናገረኝ። እንደውም ሞጣን አናግራል ያልኩት ግን አላናገርም። ይ መግባት ትችላለ። እንዳውም እንደኛ ያለ እዚ አረብ ሀገር ሆነን ትልቅ ዋጋ እየከፈልን ያለ ነው። እኛ በነገራችን እኛ ምንም የምናገሩ ጥቅም የለን። አረብ አረብት እንደምታየው ሲኒ አጥበን ነው ህይወታችን የምናስተዳደር። አንተ በስርዓት ነው የምትናገረው። ከማንም የምናገኘው ጥቅም የለን። ስለዚህ ጉዳዩን ተና በውስጥ ትልክልኛል አይደለ? አዎ፣ እንደውም እንዲሁ ታሪኩን ብትሰማ ትንሽ እንዲሁ ልብ ሊነካህ ይችላል። ምክንያቱም እዚህ ስታይ ዝምብዬ እንዳይመስል። ኦኬ፣ እዛ አገር ከእስር ቤት ስትወጣ ምንም አይነት ህጋዊ ይሁን አንደዚህ የመንግስት እጅ ተገባህ፣ አንደኛ ሰው ያስፈልጋል። ገባህ? ሰው ያስፈልጋል፣ ያንን የአንተን ኬዝ የሚከታተል ወይንም ደግሞ ድጋፍ የሚሰጥ ። ስለዚህ ዝም ብሎ ግብት ብሎ የሚወጡበት ነገር አይደለም። ለምሳሌ ህጋዊ የኛ ልጆች እስካሁን ሰዋተው ባረባ ነገር ተከሰው እስካሁን እስር ቤት የ የኖሯሉ ከዛ ሀገርም እንዲህ ወደ ሀገር እንዲሳፈሩ ተፈርዶባቸው እስር ቤት ውስጥ ያሉ ልጆች አሉ፣ የኛ የምናውቃቸው በቀላል ነገር ወይንም ደግሞ የሆነ ህጋዊ ያልሆነ ሰው ጭናሃል ብሎ መኪና ላይ በመያዝ አሁን እናንተ ፖለቲካ ተሳትፎ ለአማራ አሁን በፖለቲካ በብቃት አሁን ለምሳሌ እንደ ብቃት ማየው ቴዲያ ሀሳብ ገብተው ፖለቲካ የሚተነትኑ የአማራ ድንቅ ልጆች አሉ። ያላስ ፖለቲካ ሀሳባቸው የሚረድ ሀሳብን አስጠርሰኛ ገብተዋል በደንብ የሚገልጹ በሀሳብ የሚሞግቱ ለአማራ ይጠቅማል ብለው ያሰቡትን ነገር በሀሳብ ብቻ የሚገልጹ ሰዎች አሉ ገባ እነዚያ ለአማራ ድምፅ ሆኖ ብቃት አላቸው ብዬ አስባለሁ። ሌላው መሆን ያለበት ከኋላ ሆኖ እነሱ ሰፖርት ማድረግ ነው ብዬ ነው የማስብ። ስለዚህ አሁን እንደ ዘገየ እንደ ዘገየ ያለው የአማራውን የሌላውን ዘገየ ፍየል ይባላል ዘገየ ሞጣ አንድ የብሽሽቅና የዳቦ ስም መለጠፍ የተለመደ ነገር። እናንተ ቆይ ይህን እኔ አሁን እኔ ግራ እየገባ ለምን ነው ታውቃለ? አሁን ትግሬዎቹ አዲስ የቀረጹት ካርታ ላይተው ከሆነ እንዴት አድርገው ነው የቀረጹት? ቀጥታ ሰሜን ወሎ ቅርጥፍ አድርገው በልተው አለዋ ምላሽ ብለው ካርታ ቀርጸዋል ኦሮሞዎቹ ደግሞ ሰሜን ኦሮሚያ ብለው ደቡብ ወሎ ቅርጥፍ አድርገው በልተው ካርታ ቀርጸዋል እናንተ እየመጣችሁ ግማሻችንን ትግሬ ታደርጋላችሁ ግማሹ ኦሮሞ ታደርጋላችሁ ማን እኔ አንተና ነኩ ምን ጆከር ጆከር እኮ የእኛ ሀገራችን ልጅ ነው ይሄ ዘገየ ዘገየ

የሁሉም ሰው ማወቅ አለበት፣ እንደኛ እኔ አሁን እኔ አሁን ፖለቲከኛ አይደለሁም። እኔ አለ ተረጋጋ ማለት ነው፣ ቀልብ ቀረበ ማለት ነው። ፖለቲካ ትንታኛ አንቺ አይደለች። እኛ የአማራ ሕዝብ ድምፅ እንጂ ፖለቲከኞች አይደለም። የህዝብ ድምጽ ነን። ለምሳሌ ወገናችን ላይ የሚደርሰውን ችግር በደረሰን መረጃ መሰረት ለኢትዮጵያ ህዝብ ነው ለአለም ህዝብ የምንችለው እናሰማን ድምጽ ነው። ምን ነው? ለዓለም ህዝብ ምን አይነት ቋንቋ ነው? ለዓለም ህዝብ ሊጣሰም በአረብኛው በአማርኛም ነው። በአረብኛ ሰርተሃል ለአማራው ድምጽ ነው። ጎበዝ ጎበዝ። ስለዚህ አንተ ጎበዝ አረብኛ ይችላል። ዘገየ ዘገየ

ግን እኔ እንደራሴ ተፅዕኖ ፈጥሮብሀል መሰል። ጆከርን አረብኛ ይችላሉ? እውነቴን ነው እኮ አንድ ነገር የምነግረው። አንድ ዘገየም በለው። አይ ቀላል ጥያቄ እኮ ነው። አረብኛ ይችላሉ? ስማኝ፣ ኪሮስም በለው፣ ዘገየም በለው። ጆከርን ከአማራው ልብ ውስጥ ማውጣት አትችሉም። አለማየሁ በለው።

ይኸውልህ፣ እኔ ጆከሪ አገሬ ላይ ስለሆነ ማንነቱን ጠንቅቄ ስለማውቀው፣ እናንተ በምታረጉት የዳቦ ስም መለጠፍ ማንም አማራ ላይ እኔ ነኝ የተናገርኩት። የዳቦ ስም የለጠፈለት የራሱ የገዛ አማቹ ይቅርታ አልኩ። እሱ አንተ ጋላ ብሎ ሲሰድበኝ እኔም ትግሬና አልኩት እንጂ ማንነቱ አይደለም ብሎ ተናገረ። አይደለም ኦ ኖ ይችን ቁማርማ እኛ ናት በሉ። እኛ የከተማ ልጆች እናንተም በደንብ ሸጠን ለቡጠን መኖር የምንችል ሰዎች። አሁን እኛ እየሸጠናችሁ ነው። እኛ ገጠር ነው ምን እንደሆነ ችግር እኮ የለም። እንደ እውሸት ነው የተባባሉ ነው ተባባሉ ነው ሲናገር ነበር። የእውነትን ከድርን የማምነው ለምን መሰለህ ከድር እኔ በእናቴ ኤርትራዊ ነኝ በአባቴ ወሎዬ ነኝ ብሎ ነው የሚናገረው። አምጣው ከድር ኤርትራዊ ነው። በእናቴ በእናቴ ኤርትራዊ ማለት ምን ሆነ ማለት ነው። ኤርትራዊ ነው ትግሬ ነው ማለት ነው። ኤርትራዊ እንዴት ብሎ ይለያያል? ትግራዋይ ትግራዋይ ነው፣ ኤርትራዊ ኤርትራዊ። ምንድን ነው ኤርትራዊ? ያሉ ትግሬዎች አይደሉም? እንዲ አይደሉም፣ የተለያዩ ትግራዋይ፣ ትግራዋይነት ማንነት አለው፣ ኤርትራዊ የራሱ ማንነት አለው። ጠይቀው፣ በእናት ኤርትራዊ ሁሌም ነው የሚለው ከድር። በእናት ኤርትራዊ ነኝ በአባቴ ወልሉ እሸቱ ይሙት እያለ ነው የሚሞ እሸቱ ይሙት ነው የሚለው። ከና አባባሉ ነው የማውቀው ዘገየ ግን ተደብቃው ዘገየ ወልደ ጻዲቅ ተደብቃ ጠፍታ ነው። ዘገየ ወልደ ጻዲቅ ማለት የጻድቃን ልጅ ነው። አይ ማነው አጋሩ? አጋሩ አጋሩ አጋሩ ሰደበለታ ለአማራ አንተ ያወራው ነገር አንድ ነገር የምታስታውሰው ነገር ዘገየ ፍየሌ በእውቀት ያወራው እያንዳንዱ በተሰጠው ተሰጥቶ ነው የሚንቀሳቀስ። ገባ አይደለም ጆከር? የራሱ የሆነ ለአማራው ያደረገው አስተካክለው ጆከር፣ ፌክ ስሙን ነው ስሙን ዘገዬ ገብረ ጻዲቅ ስሙን ነው የእሱ ደግሞ ዘገየ ገብረ ጻዲቅ ነው ጆከር። ስለዚህ ስለዚህ ሰው ደግሞ እኔ ሰለም ማላውቀው ማብራራት አልችልም። ስለዚህ ዘገየ ጻድቅ ሰሜ ነው ይባል ሰው አላውቅም፣ እንደ ማላውቀውን ሰው ዘገየ ፍየሌ ገብረ ጻዲቅ። ቀጥል ቀጥል። እህ እውነት ለመናገር እህ የበታችነት ስሜት እንደዚህ እየተሰማ ተጽዕኖ እንዳደረሰብን ነው የሚያሳየው። እውነቴን ነው። እናንተ መፈጠራችሁን ማንም ሳያውቀው ላባሬ ነው ቁሰይ፣ መፈጠራችሁን ማንንም ሳያውቀው እድሜ ለቲክ ታክ እንጂ መኖራቸው ለየትኛው አማራ ነበር? ስትሆኝ ነበረው ለየትኛው መሬት ላለው ለተበደለው ያለ አግባብ ለሚገፋው አማራ እ ከጮኸ የማንን ይባላል? መኮንን ፋኑ ይባላል፣ መኮንን ሰለሞን ቦጋ ይባላል። ከእነ ስማቸው ልንገራችሁ። ቅዳሜ ገበያ፣ ያሁኑን አያድርገው፣ ቅዳሜ ገበያ ጀግና ነበረች። አሁን እልህ ተያይዛ ይሄ ለአማራ ኪላ ምናምን የሚባለው ቲክታክ ያመጣቸው፣ ውሃ ያመጣቸው፣ ጎርፍ ያመጣቸው ግልጹ ነው ማለት ነው። በትክክል ሰማኛ ጠየቀኝ፣ አይደለ ልመልስ። የአማራ በዛ ሊዲያ ዘውዱ የምትባል ነበረች፣ የመጀመሪያ የነቃቸውና እኛን ያነቃቸው ሺ ወድ ዘ ፈርስት ዋን። አማራን ሊበሉት ነው፣ አማራ መደራጀት አለበት ሲባል አንቺ ዘረኛ ተብላ፣ እንዴት ዘረኛ እንሆናለን? ተቀወጠ ነገረችም ቁጭ አድርጋና ዶክተር አቤልም ይባል ሄኖክ የሽጥላም የሚባል በዛ ጊዜ ብዙ የአማራ ልጆች በደንብ መሰዳደብ የለም ታሪክ የደርግ ታሪክ ነው የኃይለሥላሴ አታውቀውም አንተ የአራት ዓመት በደሉም ነው የአማራ የምታውቀው እኛ የምናውቀው የአማራ ሰላሳ ዓመት በላይ ነው አየህ ልዩነታችን ይኸውልህ ዮኒ እኛ ባለንበት በጊዜያችን ነው እንግዲህ ባልነበርንበት በፓርታይም ፍየል ነው የምጠብቀው ችግር የለም አይደለም አሁን አሁን በአንተ የምታውቀው የአማራን ችግር ለመረዳት ምንም መጽሐፍ አያስፈልገውም። ባይናችን ብለህ በደፈናው ቆይ ቆይ ቆይ አሁን አማራ እየደረሰበት ላለው ችግር ምን አስተዋጽኦ አድርገሃል? በጣም ጥሩ። አማራ ለነበረበት ችግር በህወሓት ጊዜ ህወሓትን ዘቅዝቀነዋል፣ ህወሓትን አውርደነዋል። አሁን ነው እያልኩህ ያለው። አሁን በጣም ጥሩ። ለምሳሌ እንደውም ለአማራው ህወሓት ይሻለው ነበር ብያምን ብያምናለሁ አሁን አሁን አማራው ካለበት ከአሁን ችግሩ በህዋ ዘመን ደሃ ሰርቶ መኖር ይችላል። አሁን እኔ